ሞዴል ቀነኔ አዱኛ ዳግም ሞታለች። ምሽቱን በሞዴል ቀነኔ ሞት ተጠርጥሮ ስለታሰረው ድምፃዊ አንዷለም ጎሳ የተሰማው መረጃ የሞቷ ዜና ከፈጠረው ድንጋጤ የላቀ የህልፈቷ መርዶ ካስከተለው ሀዘን የከበደና የኢትዮጵያውያንን ልብ የሰበረ ሆኗል። ሮጣ ሳጠግብ በወጣትነቷ የተቀጨችው ቀነኔ ደሟ ደመ ከልብ ሆኖ ቀርቷል። ውስብስብ የሆነውን የአሟሟቷን ሁኔታ አጣርቶ የሞቷን እንቆቅልሽ ይፈታል ተብሎ ከተጠበቀበት ፍርድ ቤት ያልተጠበቀና ኢትዮጵያ ውስጥ አለመቀደም ነው እንጂ እንጂ ከተቀደሙ ወዲያ ፍትህ አገኛለሁ ብሎ ማለት ቅዠት ነው ያስባለው የድምፃዊ አንዱ ዓለም ከእስር መለቀቅ ተሰምቷል። ከህልፈቷ በኋላ ስቃያ አንድ በአንድ የተገለጠላት ያሳለፈችውን ከባድ ህይወት ሞቷ አደባባይ ያወጣላት ቀነኔ እውነቷ ተሸሽጓል፣ ህይወትን ያስመረራት ሀቅ ተደብቋል። ልጃቸውን ድንገት መነጠቃቸው ሳያንስ የእልፈቷ ምክንያት የቀን ቅዠት የሌሊት ህልም ቢሆንባቸው የልጄን ደም አውጡልኝ ሲሉ የተማጸኑት ወላጆቿ ልጃቸው ባትመለ ለስ እንኳን የተሰበረ ልባቸውን የሚያጽናና የፈሰሰ እንባቸውን የሚያብስ ዜና ሲጠበቅ ገዳያዋ ታውቆ የእሱ ቅጣት እስትንፋሷን ባይመልስም መንፈሷ እረፍት እንዲያገኝ የተመኙ በርካታ ሰዎች ማስረጃዎችን ቢያቀርቡም፣ ወጣትነቷ ያሳሳቸው ሞቷ ያንገበገባቸው ኢትዮጵያውያን ገዳያዋን የሚጠቁሙ መረጃዎችን ከያቅጣጫው ቢያጋሩም፣ የተገኙት መረጃዎችና ማስረጃዎች በሞቷ የመጀመሪያ ተጠርጣሪ ሆኖ በቁጥጥር ስር የዋለውን ድምጻዊ አንዷለም ጎሳ ላይ ክስ ለመመስረት በቂ ሆነው አልተገኙም ተብሏል። ስለዚህም ያቺ ዓይኗ ብዙ ስቃይ ተሸክሞ ጥርሷ በሳቅ ሲሸፍንላት የኖረችውን ቀነኔ እውነት ያላወጣ ሕግ ለመቼ ይሆናል? ገዳይዋን ያልጠቆመ ምርመራ ምን ይረባል? ፍርድ የማያሰጥ ዳኛስ ለማን ይበጃል? የሚሉ ሀሳቦች ከየአቅጣጫው እንዲሰነዘሩ ሲያደርግ ፍትህ የማይሰፍንባት ሀገር የሚኖረው እስከ መቼ ነው የሚል ጥያቄ ማስነስቷል። ለመሆኑ የቀነኔ ገዳይ በመሆን ተጠርጥሮ እስር ቤት የከረመው ድምፃዊ አንዷለም ጎሳ ከእስር የተፈታው እንዴትና በምን ምክንያት ነው የኢትዮጵያ ህዝብ የልጄን ደም ያውጣልኝ ሲሉ የተማጸኑት ወላጆቿ የአንዷለምን መፈታት ሲሰሙ ምን አሉ? ፍርድ ቤቱ ተጠርጣሪውን ለመልቀቅ ያደረሰው አሳማኝ ምክንያት ምንድነው? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቤተሰቦች እንደምን ቆይታችኋል። በዛሬው መሰናዶ ብዙዎችን ስላስደነገጠው የድምፃዊ አንዷለም ጎሳን መፈታት ተከትሎ ስለተሰሙ አሳዛኝ እውነታዎች ወደ እናንተ እናደርሳችኋለን ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ከወራት በፊት ነበር ይህች ቆንጆና ተስፈኛ ወጣት ድንገት ከመኖሪያ ቤቷ አምስተኛ ፎቅ ላይ ወድቃ ሞተች የሚለው ዜና የተሰማው። ልታከብረው ሳምንት ለቀራት ልደቷ ስትሰናዳ ውላ ጠዋት ሞቷ የተሰማው ሞዴል ቀነኔ ሕልፈቷ እጅግ የሚያሳዝን ነበር። አሟሟቷ እንደ እንግዳ ደራሽ ድንገት ነውና ከአምስተኛ ፎቅ ላይ ወድቃ የሚለው አደናጋሪ ሆኖ ቢገኝ ተገድላ ይሆናል በሚል የመጀመሪያ ተጠርጣሪው በአደባባይ ወቁልኝ ብለው ባይጋቡም አብሯት የሚኖረው እጮኛዋ ድምፃዊ አንዱ ዓለም ጎሳ በቁጥጥር ስር የዋለው። ከቀብሯ በኋላ ግን ነገሮች መልካቸውን እየቀየሩ ያልተጠበቁ መረጃዎች መውጣት ጀመሩ። የቅርብ ሰዎቿን ጨምሮ ብዙ ሰዎች የገደላት እርሱ ራሱ እጮኛዋ የሆነው አንዱ ዓለም ነው ሲሉ እርግጠኛ እንዲሆኑ ያደረጋቸውን ምክንያቶች አንዱ ሁለት ብለው እየቆጠሩ አጋሩ በፎቶ እንደሚታዩት ሳይሆን እጅግ ቀናተኛ ሰው ነው። ይጨቁናት፣ እናም አካላዊ ድብደባ ያደርግባት ነበር። ይባስ ብሎ በወንድሟ ፊት ሽጉጥ ተኩሶ ስቷቷል የሚሉ መረጃዎች ተሰሙ። ዛሬ ላይ ግን እኚህ መረጃዎች ዋጋ አጥተው ተጠርጣሪው ተፈታ። ነገርን ነገር ያነሳዋል እንደሚባለው በቀጥታ ከፎቅ ገፍትሮ ባይገላትም ሕይወት እንዲያስጠላት አማሮ ተስፋ እንድታጣ አሰቃይቶ ራሷ ላይ እርምጃ እንድትወስድ ያደረጋት እርሱ ነው የሚሉም ስለ ኑሮዋ ክብደት የተናገረችውን መሸ ሸከማ ቀቷት ተስፋ ስላስቆረጣት ህይወቷ የተናገረችውን የጽሑፍ መረጃ ለህዝብ አደረሱ። ቀጥሎም ያ ፈገግታ የማያጣው ውብፊቷ በልዞ ሳቅ ያደመቀው ገጿም በለቅሶ ወይቦ አይኗ በእንባ ብዛት አብጦ የሚያሳየው ምስል ወጣ። ማስረጃዎቹም በዚህ አላበቁም። የዕለት ውሏን የምትመዘግብበት ማስታወሻ ደብተር ዲያሪ መገኘቱ ተሰማ። ከዚህ ሁሉ የከበደውና አስደንጋጩ መረጃ ደግሞ ከወደቀችበት ቦታ የመረጃ ማጥፋት እንደተደረገ ና ምንም አይነት አሻራ እንዳይገኝ የወደቀችበት ቦታ ታጥቦና ተወልውሎ እንደደረሰች የተናገረችው ሴት ምስክርነት ተዳምሮ መረጃዎች ሁሉ ገዳዩዋ ድምፃዊ አንዷለም እንደሆነ ወደ መጠቆም አመሩ። እኚህ ማስረጃዎች ግን በፍርድ ቤት አይን ቀለው ተገኝተዋል። እናም ተጠርጣሪው ላይ ክስ ለመመስረት በቂ ሆነው ባለመገኘታቸው ከእስር መለቀቁ ተሰምቷል። ቀን ቀናትን እየተኩ ሲመጡም በቀብሯ ዕለት ከሀዘናቸው ጋር እየታገሉ እኔ የምፈልገው የልጄ ደም እንዲወጣ ነው ብለው ከእጮኛዋ ጋር ግን ጥሩ ግንኙነት እንደነበራቸው የጠቆሙት የቀነኔ አባት አቶ አዱኛ ዋቆ ከጥቂት ቀናት ቆይታ በኋላም የኢትዮጵያ ህዝብ ሆይ የልጄን እውነት እንዲወጣ እርዱኝ፣ አግዙኝ ሀቋን ለማዳፈን ብዙ ተገዝ እየተሰራ ነው ሲሉ በሰጡት የተማጽኖ ድምፅ ምክንያት የህግ አካላት ነገሩን ለማድበስበስ እየጣሩ መሆኑ ታወቀ። ተማጽኖውም በአባቷ ብቻ ሳያበቃ፣ የወለደ አንጀታቸው በሀዘን የተቃጠለው እናቷም እያለቀሱ እርዱን ሲሉ ፊታቸው ላይ ፍትህ የማጣት ስሜት ይነበብባቸው ነበር። ይህን ሁሉ ሲሆን ምርመራዬን አጣርቼ ለህዝቡ እውነቱን ይፋ አደርጋለሁ ያለው ፖሊስ የውሃ ሽታ ሆኖ ቆየ። በመጀመሪያ ተጠርጣሪነት የያዘውን ድምጻዊ አንዷለም ጎሳም የኮንሰርት የትምህርት ስራ አለበትና በዋ ሲለቀቅ የሚለው የጠበቃው ጥያቄ ብዙዎችን አስቆጥቶ የቀነኔ እውነት ይውጣ ፍትህ ለቀነኔ የሚሉ ድምጾች ሲበረቱና ተገኘ የተባለው የዲያሪ ደብተር የያዘው ሀሳብ ምንነት ሳይገለጥ የተሳሳተ መረጃ እንዲሰራጭ እየተደረገ ነው፣ ይህም የፍርድ ሂደቱን ያስተጓጉላል በሚል ምክንያት የፍርድ ቤት ውሎ ለሚዲያ ዝግ እንዲሆን ተደረገ። ቀናት ነጎዱ። የአስክሬን ምርመራ ውጤት ነገ ዛሬ ሲባል የፖሊስ ተለዋጅ ቀጠሮ ሲሰጥ ቀነኒ አርባ ቀን አለፈ። እናት አባት፣ የልጃቸው ሀዘን የእግር እሳት ሆኖ ሲበላቸው የፍርድ ቤቱ ሂደት መጓተት አንጀታቸውን እያሳረረ ወራት ተቆጠሩ። የቀጠሮውን መብዛት ተከትሎ ህዝብ የዚህ ነገር መጨረሻ አያምርም እያለ በዝግ የፍርድ ሂደት ቀጠሮ ቀናት እየተራዘሙ የሚባለው ሳይሰማ የሚወሰነው ሳይታወቅ ቆይቶ በስተ መጨረሻም እጅግ አሳዛኝ ደግሞም አስደንጋጭ ብሎም ተስፋ አስቆራጭ ዜና ተሰማ። በእጮኛው ሞት ተጠርጥሮ በእስር ላይ የቆየው ድምጻዊ አንዷለም ጎሳ ክስ ሊያስመሰርትበት የሚችል በቂ ማስረጃ ባለመገኘቱ ከእስር መለቀቁ ታውቋል። በእጮኛው ቀነኒ የሞት ምክንያት ተጠርጥሮ ከታሰረበት ጊዜ ጀምሮ ባለፈው አርብ ዕለት ክስ ሊመሰርትበት የነበረው የቀነ ገደብ በማለፉ እንዲፈታ ምክንያት እንደሆነውም ተነግሯል። ይህን መረጃ ያላመኑ ሰዎች ባደረጉት ማጣራትም ድምጻዊ አንዷለም ከእስር መለቀቁን ጠበቃው እንዳረጋገጠላቸው አጋርተዋል። የአስክሬን ምርመራ ውጤት ሴት የሞቷን እንቆቅልሽ ይፈታል፣ ገዳዩም ይደረስበታል። እውነቷ ወጥቶ ነፍሷ ታርፋለች፣ ሐቋ ተገልጦ ፍትህ ታገኛለች ወላጆቿም እንባቸው ይታበሳል እየተባለ ሲጠበቅ ያልተጠበቀው ሆኗል። ጠዋት በነበረው የፍርድ ቤት ቀጠሮ ላይ የተገኙት የሟች ቀነኔ አባት አቶ አዱኛ ዋቆ በፍርድ ቤቱ ሂደት መድከማቸውንና ነገሩ ሁሉ እርሱን ነፃ ለማስወጣት ተገቢ ባልሆነ መንገድ ነገሮች ማለቃቸውን መናገራቸውን ጉርሻ ገጽ ዘግቧል። እስከ ምሽት አራት ሰዓትም እንዳልተፈታ የገለጹት አባቷ አስደንጋጩን የመለቀቁን ዜና እንደ ሁሉም ህዝብ ከሚዲያ እንደሰሙም ታውቋል።

ቀነኔ ላይ የተደረገ በደል ብቻ ሳይሆን ብዙ ጥቃት እየደረሰባቸው ነገር ግን ወጥተው መናገር ያልቻሉትን ህግ ጋር ፍትህ እንደሌለ የሚጠቁም አደገኛ ውሳኔ እንደሆነ እየተነገረም ነው። ምናልባትም ያሳለፈችውን ከባድ ህይወት በሳቅ የሸሸገችው፣ እንባዋን ያመቀችው፣ ጥቃቷን በፈገግታ ያስመሰለችው ህግ ምንም እንደማይፈጥርላት ገብቷት፣ ፖሊስ እንደማያስጥላት ተገልጦላት ይሆናል። ከሞቷ በኋላም የሆነው ይህ ነውና ኢትዮጵያ ውስጥ አለመቀደም ነው እንጂ ከተቀደሙ በኋላ ምንም የሚመጣ ነገር የለም። መጀመሪያ አለመሆን እንጂ ከዛ በኋላ ፍትህ ማግኘት ቅዠት ነው። መጀመሪያም የቀጠሮ ጋጋታ መስጠታቸው በመጨረሻ ገዳይዋን በነፃ ለማሰናበት እንደሆነ ግልጽ ነው። ፍትህ ኢትዮጵያ ውስጥ የሴት ፂም ነውና ሰርፕራይዝ አንሆንም የሚሉ አስተያየቶች እየተሰጡ ነው። ሌሎች ደግሞ እስከ መጨረሻ እንታገላለን፣ የዚች ምስኪን ሴት ነፍስ እንዲሁ በከንቱ እንዲቀር አንፈቅድም፣ አቃቢ ህግም ሆነ ፍርድ ቤቱ ምላሽ እንዲሰጡ ጋለን እያሉም ይገኛሉ። የሴቶች ጥቃት በያቅጣጫው መልኩን እየቀያየረ እየተፈጸመ ባለበት በዚህ ወቅት እንዲህ አይነት ውሳኔ ጥቃት ፈጻሚዎችን የሚያበረታታና የማን አለብኝነት ስሜትን የሚያጠናክር መሆኑ የማይካዳቅ ነው። ሁሉም ነገር ነግበኔ ነውና ሁሉም በእውነት ቢሰራና ሀገር ዜጎቿ በህግ የሚያምኑ የተበደሉ በፍትህ የሚካሱባት፣ የበደሉ በፍርድ የሚቀጡባት እንዲሆኑ ምኞታችን ነው። ከፍርድ ቤት የሚሰጡ መግለጫዎች አሊያም ከጉዳዩ ጋር ተያይዞ የሚሰሙ አዳዲስ መረጃዎች ካሉ በፍጥነት ወደ እናንተ የምናደርስ መሆኑን እየገለጽን ፍርድ ቤት ባስተላለፈው ውሳኔና ድምፃዊ አንዷለም ላይ ክስ ለመመስረት በቂ ማስረጃ አላገኘንም ሲል ፍርድ ቤቱ የሰጠውን ምክንያት እናንተስ እንዴት ተመለከታችሁት? ሀሳባችሁን አስተያየት መስጫ ላይ አጋሩን። አብራችሁን ስለቆያችሁ እያመሰገንን ለዛሬ አሰናዳ ነውና አበቃን። ዳግም በሌሎች ማህበራዊና ወቅታዊ መሰናዶዎች እስክንገናኝ በያላችሁበት ሰላም